ሶስት ሰዎች ነበሩ። ሶስት ወጣቶች፣ ሶስት ወጣቶች። እነኚህ ሶስት ወጣቶች ከወንዝ ውሃ በአቅማዳ ሞልተው አህያ ላይ ጭነው ከተማ እያመጡ የሚሸጡ ናቸው። በጣም ሎ ክላስ ስራ ማለት ነው አይደለም? ውሃ እያመላለሱ በአህያ የሚሸጡ ናቸው። ከነዚህ ውስጥ አንዱ ምን አላቸው፣ እኔ ኢንሻአላህ መሪ እሆናለሁ፣ የዚች ሀገር አስተዳዳሪ ሆናለሁ። አስተዳዳሪ ሲሆን አንተ ምን ትፈልጋለህ? ምን እንዳደርግልህ ትፈልጋለህ? አለው ጓደኛው። አንተ ወላሂ አትሆንም አለው። አንተ አትሆንም? ግድ የለም ንገረኝ፣ እሆናለሁ ግን ንገረኝ፣ የምትፈልገውን ነገር ንገረኝ፣ አደርግልሃለሁ ይለዋል። አትሆንም ባክህ። ግድ የለም ምኞትህም ብቻ እኔ ሲሆን ምን እንደምትፈልግ ንገረኝ አለው። 40 ሺህ ወይም 70 ሺህ ዲርሃም ወርቅ እፈልጋለሁ አለው። ቤተ መንግስት እንድትገነባልኝ ለራሴ እፈልጋለሁ አለው። ጠይብ አንተስ ምን ትፈልጋለህ? አለው ለሌላ ወደኛው አንተ አትሆንም አለው። ከሆንክ እዚህ አህያዬ ላይ ወደኋላ አዙረህ ጫነኝና ልብሴን አውልቀህ ከተማውን እየገረፍክ አዙረኝ አለው። አትሆንም ማለት አትሆንም፣ በቃ ስለም አትሆን። አያችሁኝ ይህ ሰውዬ ምንድን ነው ያደረገው? ቀጥታ ከነዚህ ሁለቱ ጓደኞቹ ተለየና ተለየና ውትድርና ተቀጠረ፣ ሄዶ ውትድርና ተመለመለ። ውትድርና ውስጥ ሲገባ ግን እንደማንም ተራ ወታደር ነው እንደ ይህ ሰውዬ አ የሂማውን ያክል ነው የሚሰራው አይደል? የግቡን ያክል ነው ልፋቱ የሚሆነው። ግብህ ነው እኮ ያኔ። ልብ ለትልቅ ነገር ሲነሳሳ አካል አይደክምም እዛ ነገር ላይ ለመድረስ ማለት ነው። ስለዚህ ይህ ሰውዬ እንደማንኛውም ተራ ወታደር ሳይሆን ለኤ ለኤ የሚሰራና ለኤ ፕላስ የሚሰራ ተማሪና ለሲ የሚሰራ ተማሪ እኩል አያጠናም። አይደለም? በቃ ለሲ ነው፣ ችግር የለም ይላል። ያኛው ግን ግቡ ያን ያክል ከመሆኑ አንጻር ይለፋል። ይህ ሰውዬ ከስልጣን ስልጣን እርከን እያገኘ 10 አለቃ፣ 50 አለቃ፣ 100 አለቃ እያለ እንግዲህ በሰላሳ አመቱ የሀገሪቱ ከፍተኛ የወታደርነት ስልጣን ላይ ደረሰ። ሜጊን እንግዲህ ጄኔራል ጄኔራል ሳሙራ አላችሁ ነው በለካ ወርዳል። ከፍተኛው ደረጃ ላይ ደረሰ ማለት ነው። ብቸኛ ሰው ሆነ። በወቅቱ የነበረው ንጉሥ ይሞትና ልጁ፣ የ16 ዓመት ልጁ ይተካል። ይህ ልጅ ሞግዚት ያስፈልገዋል። ያለው ብቸኛ ሰው ማን ነው? ይህ ሰው ነው። ስለዚህ እሱ እንዲያማክር ተደረገ። ዝም ብሎ ተቀምጧል ያ ልጅ። አገሪቱን የሚመራት ማን ነው? ይህ ሰው። ይሄ መጨረሻ ምን አለ ይባላል፣ እነኛን ጓደኞቹን አምጡልኛል። ይዱ እዚህ ቦታ እ በአቅማዳ ውሃ እያመላለሱ የሚሸጡ ሁለት ሰዎች አሉ፣ አምጡ ብሎ ከቤተ መንግስት ወታደር ተላከ። ሲሄዱ እነዚህ ሰዎች አሁንም አህያቸው ጋር ያሉት አየህ ከቦክስህ ካልወጣህ አትለወጥም። ካለንበት ካለንበት ሁኔታ መውጣት ያስፈልጋል። ወታደሮቹ ሄዱና ቤተ መንግስት ትፈለጋላችሁ ተባሉ። ማንኛ አው እንዴት እኛ ቤተ መንግስት እንፈለጋለን? በቃ ትፈለጋላችሁ። ታዲያ እንዴት ብለን እንደዚህ አይነት ቆሻሻ ልብስ ለብሰን እንዲሆነን እንዴት እንሄዳለን? እንደዚህ እንዳላችሁ ኑ ተባሉና ቀረቡ። ታውቁኛላችሁ አላቸው። ጌቶቹ እርሶን ማቅማን አለ አይ ማንነቴን ታውቃላችሁ ወይ? አስተውሎ ሲያዩት የዛሬ 30 አመት የተለያችሁ ጓደኛቸው። እሺ አንተ ምን ብለኸኝ ነበር አለው። ይሄ ኸይር የተናገረው ቀደም ብሎ እኔ እንኳን ያው 40 ሺህ ዲራህም እና ቤተ መንግስት ብዬ ነበር። በቃ ይሰጠው ተመራለት? አንተ ስምንት ብለህ ነበር። እኔ እንኳ አረስቼዋለሁ እ አረሳትም ተናገር ተባለ። አረሰቹ አይደለም አረሳትም ተናገር ተባለ። እኔማ እንደው አይሆንም ብዬ አህያዬ ላይ ፊቴን አዙረው ልብሴን አውልቀው እየዘረፉ እየገረፉ ከተማውን አዙሩኝ ብዬ ነበር። በንዳላት ትፈጸም የሶስታችን ታሪክ ለህዝቡ ይነገር። አላህ የፈለገውን ሰሪ የሆነ ጌታ መሆኑን ህዝብ እንዲያቅ ፈልጋለሁ ብለው ትእዛዝ ሰጡ ይባላል። ሰው ሂማውን ከፍ ባደረገ ቁጥር፣ ለትልቅ ነገር ራሱን ባጨ ቁጥር